ወመንፈሰ እግዚአብሔር ይጼልል ላይ ለማያት የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር። ኦሪት ዘፍጥረት ምዕራፍ አንድ ቁጥር ሁለት እንደምንሰነበታችሁ ቀሲስ መላኩ ነኝ። እግዚአብሔር መንፈስ ቅዱስ በሕይወታችን የሚሰራውን ስራ አስደናቂ የሆነውን ሕይወት ሰጪ ማህያዊ አባቶች እንደሚሉት ሕይወት ሰጪ የሆነውን ሥራውን ለመገንዘብ ሩቅ መሄድ የለብንም፤ የመጀመሪያዎቹን የመጽሐፍ ቅዱስ ምዕራፎች በጥንቃቄ ማንበብ ነው። ዓለም በተፈጠረበት ወቅት እግዚአብሔር በቃሉ በወልድ እንደዚሁም ደግሞ በመንፈሱ በእግዚአብሔር መንፈስ ዓለምን ይፈጥር ነበር፣ ዓለምን ያስውብ ነበር። ያ አስቀድሞ ዓለምን ያስዋበ ዓለምን መልክ ያስያዘ እግዚአብሔር መንፈስ ቅዱስ ዛሬም የኔና የእናንተን ሕይወት መልክ የሚያስይዝ የሚያስውብ በሞተው ነገራችን ላይ ሕይወትን የሚሰጥ ነው። ሙሴ ስለ ዓለም አፈጣጠር በሚናገርበት ጊዜ ያለው እንዲህ ነበር፣ ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበር። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። ግዕዛችን በጣም ውብ አድርጎ ነው የሚገልጸው ይሄ ምድርን ባዶ ነበረች የሚለውን ምድርም እርቃኗን ነበረች ይላል። ምድርን ውበት ያለበሳት እግዚአብሔር መንፈስ ቅዱስ ነው። ምድርን መልክ የሰጣት እግዚአብሔር መንፈስ ቅዱስ ነው። ዛሬም በእኔ እና በእናንተ ሕይወት ላይ እጅግ አስደናቂ የሆነ ስራውን የሚሰራ እግዚአብሔር መንፈስ ቅዱስ ነው። ለዚህ ነው በዚያ በኒቅያ እና በቁስጥንጥንያ ውሳኔ ሃይማኖት ላይ አንቀጸ ሃይማኖት ላይ ጌታ ማህያዊ በሚሆን ከአብ በሰረጸ በመንፈስ ቅዱስ እናምናለን እንሰግድለት እናመሰግነውም ዘንድ በነቢያት አድሮ የተናገረ ነው ብለን ስለ እግዚአብሔር መንፈስ ቅዱስ የምንናገረ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ዛሬ ዛሬ በዚህ በሶሻል ሚዲያውም ይሁን በተለያዩ የእምነት ተቋሞች ዘንድ ስለ መንፈስ ቅዱስ ብዙ ይነገራል። ነገር ግን አምላክነቱ አይደለም የሚነገረው፣ ማንነቱ አይደለም የሚነገረው፣ ወይም ደግሞ በእኔና በእናንተ ሕይወት ውስጥ የሠራውን ሕይወት ሰጪ የሆነውን ማዳኑ አይደለም የሚነገረው። ከዚህ የተነሳ ብዙዎች በስመ መንፈስ ቅዱስ መንፈስን መለየት ስላልቻሉ ወደ ብዙ የተሳሳተ አሰራር ገብተዋል። ለብዙ አጋንንታዊ አሰራር ተጋልጠዋል። እውነተኛ የሆነውን የእግዚአብሔር መንፈስ ቅዱስን ስራ ሊገነዘቡ አልቻሉም። ዛሬ ለምንድን ነው ይህንን ቃል የምናስላስለው ካላችሁን፣ እግዚአብሔር መንፈስ ቅዱስ ወደ እውነት ሁሉ የሚመራን ነው። ግራ የተጋባን ካለ ስለ ሕይወታችን ትርጉሙ የጠፋብን ካለ እውነተኛ ወደ ሆነው ማንነታችን የሚመራን መልክ የሚያስይዘን እርቃናችንን የሚከድንልን እግዚአብሔር መንፈስ ቅዱስ እንደሆነ ማወቅ አለብን። የእግዚአብሔር መንፈስ ቅዱስን ሥራ፣ የእግዚአብሔር መንፈስ ቅዱስን በረከት፣ የመንፈስ ፍሬዎችን ለማግኘት ጌትነቱን ማወቅ ይኖርብናል። ለእርሱ ጌትነት ልንገዛ ይገባል። ሐዋርያው በዚህ በሮሜ መልእክቱ ላይ ሲናገር በእግዚአብሔር መንፈስ የሚመሩ እነርሱ የእግዚአብሔር ልጆች ናቸው ይለናል። በእግዚአብሔር መንፈስ ቅዱስ ልንመራ እንጂ እግዚአብሔር መንፈስ ቅዱስን ልንመራኝ አልችልም። እርሱ ፈጣሪ ነው። እርሱ ጌታ ነው። ስለዚህ በዚህ ሰዓት ይህንን አሰላስሉ። ያ ዓለም ሲፈጠር በውሃ ላይ ሰፎ የነበረ ማለትም ዓለምን ውብ ያደርጋት የነበረ አምላክ ዛሬም ኑሯችንን ውብ ሊያደርገን እግዚአብሔር መንፈስ ቅዱስ ከኛ ጋር። አስተውሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ጸሎት አስተምረን ስንለው አባታችን ሆይ በሉ ነው ያለን። ነገር ግን ያ አባታችን ሆይ የሚለው ቃል ከኛ ሰዋዊ ከሆነ አእምሮ የሚመነጭ አይደለም። አባታችን ሆይ የሚለውን ቃል እንድንናገር ልበ ሙሉ የሚያደርገን የእኛ እውቀት አይደለም፣ የእኛ ችሎታ አይደለም፣ የኛ አይኪው አይደለም። አባ አባት ብለን እንድንጮህ የልጅነት መንፈስ ነው የተሰጠን። የእግዚአብሔር መንፈስ ቅዱስ ነው በልባችን ውስጥ ሆኖ አባ ብለን እንድንጮህ የሚያደርገን። ስለዚህ ዛሬ በጭንቀት ይሁን ግራ በመጋባት ይሁን በጥያቄ በተሞላ ሕይወት በመመላለስ ይሁን ያለን ብንኖር ወደ እውነት የሚመራ ብቻ ሳይሆን የእውነት መንፈስ የሆነውን እግዚአብሔር መንፈስ ቅዱስን አንተ እውነቱን አሳየን፣ ወደ እውነትም ሁሉ ምራኝ እንበል። እርሱ ያጽናናናል፣ እርሱ ይደግፈናል፣ እርሱ ይመክረናል፣ እርሱ ሕይወታችንን ውብ ያደርግልናል። ጌታ መንፈስ ቅዱስ ሆይ ወደ ኑሯችን፣ ወደ ሕይወታችን ና። ጌታ መንፈስ ቅዱስ ሆይ ሕይወታችንን አንተ ምራ። አሜን።